አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድ የተከበራችሁ የኢትዮጵያ ቤተሰቦቻችን ሰላም እንዴት ናችሁ? ከእኛ ጋር አም ላርብላ ደህና ነን። እናንተም ቤት ናችሁ? በያላችሁበት ያለስማኖ ይለያችሁ። እንግዲህ ከእሙ ቢላል ጋር ብቅ ብለናል። ትናንትና ሁላ እየጠጣን ወሬ ጀምረን ነበርና ካቆምንበት

ስሙለት አልተፈጠረም ነበር። ምንም አይነት ሌላ ግጭት፣ የስራ ስንፍና ስላለበት ምንም አይደለም፣ ሌላ ግጭት አይደለም። ከዛም ልንጓባም ልንስማማም አልቻልንም። ስለዚህ እናቱ ኔ ጋ ስለነበሩ የእናቱ ውት በአጋጣሚ ሞቱ። አለርሃቸው በጣም ደህና ሰው ናት። ሀቂቃ መታ ከገጠር አይተኛለች። በጣም ደህና ሰውና ያገላል ከዛ እሷ ስትሞት ለታዚያ፣ እናቱን ይዞ ሄደ። ፍች ጠይቀው እንዲህ ስላለኝ በተደጋጋሚ ወንድሞችም ጠይቀውት ፍች እንዲህ ስላለ፣ ከዛ ያደረግኩት የወሰድኩት አማራጭ ምን ነበር? በሰዓቱ የሰው ልጅ ሳይቸገር ነው፣ ከተቸገረ በኋላ ሳይሆን ጥረት ማድረግ ያለበት ሳይቸገር ነው። ገና ሳይቸገር ነው። ከተቸገረ በኋላማ እየተጎዳ ነው የሚሄደው ማለት ነው። በዛ ሰዓት ምንም ነገር አልቸገረኝም፣ ግን በቃ ጫፍ ላይ ነው ያለሁት ያም ደግሞ እኔም ያለችን ገንዘብ እየጨረሱ ጌጣ ጌጦችንም አውጥቼ እስከመሸጥ ደርሼ ስለነበረ የመሸጠው ዋጣ ችግር ስለነበረ የወሰድኩት አማራጭ ነበረ። እህቴ ልጅን እንድትይዝልኝ አድርጌ እህቴ ፈቃደኛ ሰጥቶን ብዙ ለመያዝ የወሰድኩት እርምጃ ፓስፖርት እድሳት ነበረው።

የትኬቱ ለራስ ይሄን ያለ የዛ ሰዓት ሰባት ሺህ ብር ነው። ሰባት ሺህ ብር ያክል ነው። አንደኛው ደግሞ ብድግ ብሎ እዚያው ስደላላ ሜዲካል፣ አንደኛው ደግሞ መውጫ መረጃውን የላም። በቃ አንድ ብር አላወጣሁም ማለት ይቻላል። በሰዓቱ በተለይ በመቻሉ በተለይ አላህ ኑራ ከዛም ያሰበው የጀመርኩት የእኔ ስራ ምን ነው ላለየ ወተት ነው የሚጠበው። ገጠር ላይ ደግሞ ጥጦ በጣም ከባድ ተቀቅሎ ያለ ውስጥ ራሴ እንኳን አጥቤ ያለኝ

አጠርነው። ይሄን ይገባል የለ ከብት ይገባል። ከዛም እንደዚያ አድርጌ አዘጋጅቼ አስፈጭቼ መጨረሻ ላይ እህሉን ካስፈጫሁ በኋላ ሻንጣ፣ ማታ ወንድሜ ካራ አለበት ይዞቅ ካራ ሐይቅ ቤተሰቦች እናቴን ዘይር የምንላሏቸው ጎረቤቶችን በሰላም ላይ ምናምን አሉን አለ። ሄድኩ ከዛም ላንበረት ገባን መኪና ይነሽ በሰላም ባስ ደሴ ገባ። ሐይቅ ወረም ደሴ ነው የማቆኘው አውቶቢሱ። ከዛ በታክሲ ሐይቅ ገባል ቤተሰቦች ጋር ነበር። አባቴን ፈቃደኛ ያልሆኑም ነበር። አባቴን አውሀሰኝም እናቴን አባቴ ማለት ስለነበረባቸው ከበት የምነትም አውታሉ ያው ደስተኛ ሆኖ ምንሽን ጥሎ በመሄድ በቃ ደው አባቴ የምንኛ ያለ በሰዓቱ ያለኝ ነገር ሁሉ ላንቺ ላድርገው። አንቺ ባቃሽ ከሌለ ያለ ነገር ሁሉ በሮቹ ይሸጡ፣ ሁሉም ይሸጥ፣ በቃ ልጅ አንቺ ልጅ የሚያደርገኝ ሰስተት ልጅ ነው ሲለኝ፣ አባዬ እንደዛ ሊሆን አይችልም። አንተ ያለህን ነገር ሁሉ በሰጠኝ ያለህ ነገር ሁሉ የቤተሰቡ የህብረተሰቡ ይሄ ነው እዚያ አንተን ማስወቀስ አልፈለግም። የብቻ ቦታ አጠየኩት፣ በቃ ሌላ አላህ አደረጉልኝ። ከዛም ሶስት ቀን ቢላልን ተለየኩት። እንዴት ያድራል ማጀት ማጀት፣ እነሱ ብቻ ግን እሱ አንድ የሽኡሩ ከባድ ነው። አዎ ብዙ እህቶቻችን ልጆቻቸውን ተጋው ምን ይባሉ ብዙቻችን ይሄደናል ሽኡሩን እናውቀዋለን። ሽኡሩ ከባድ በጣም ከዛ ልክ በአራተኛው ቀን ቪዛው መጥቷል። ወደ ወደ ዛ ቢሄርኩ በአራተኛው ቀን እንደዛ ሲሄድ በጣም ደነገኩ። በሰዓቱ ማለት ነው ይደርስ አልመሰለኝም ነበር። ላኪት ይደርስ ግን ያው ሲላ በጣም ደነገጥኩና ቡና እየጠጣን እንደዚህ ቁጭ ብለን መቼ አዲስ አበባ መግባት አለብኝ ስለሆነ ግን አለ ወይስ ምን የነገር ስለው አሁን ታገጠይ ብዬ ቶሎ ወስነሸለ፣ በቃ አሁን ቆራጥ መሆን ነው ያለብሽ፣ ምናምን ብሎ መከረኝ እንደ ታላቅ ወንድም። ከዛ እሺ አልኩት። ከዛ ላስተላልፍልሽ እንዴ ላ- ላአተው አልኩት። ይተላለፍም ለኔ ያውቅበት ይ ከዛ በማግስቱ ተነስቼ ደሴ መጣሁኝ። ባዳሪው አዲስ አበባ ገባ። አዲስ አበባ ሲገባ እጉር ቀን ነው

ምን ደካው አሁን ብያቸዋለሁ። የውስጥ ጓደኞች ስለነበሩ ከዛም ጎረቤቴ ተጋገረ ምሳ ግብዣ ቤት ውስጥ ሰኞ ሰኞ በቃ መውጣት አለብኝ። ከዛ ማክሰኞ እንደዚህ ምሳ በልተን ብለን ቡና ተፈራሾ ምናምን እናተስቀርታሁም ተበልሽ እጅል አመጣ ነው እያቸዋለ። ስገባ ግን አይናቸውን አፍቀሙ የጠበቁ ነው። ከዛም አንደኛው አለቀሰች እና እኔ ውስጤን ባርባር አለኝ። የቢላል እና ትወኔ ውስጤን ባርባር አለኝ። እባክሽ ተጨመቅያለሁ። ቢላልን ለምን ጥለሽ እንድመጣሽ ብቻ

ዱባይ በሰላም ገባሁ። ሰዎች የጥሩ ሰው ነበሩ። አልሐምዱሊላህ